ዱላውን ለምንድን ነው ያዝከው ፍራት ነው ጣለው የእስላም መቃብር ነው እንዴ ያሉን ወይዘሮ ሰናይት የመስጂድ ድምጽ እኮ ነው የአዛን ድምጽ መተንፈስ እየከበደኝ ነው እያዞረኝ ነው አንዴ በቃ ወደኛ ትመጣለች። እንጋፈጠው ምን እንዳንሆን። ድንጋይ ፈልግ፣ ድንጋይ ፈልግ! ሚኪ ሚኪ ነው እዳ ይሄ ከአያቴ የወረስኩት ውርስ ነው። አያቴ ሁሌ ማታ ማታ እዚህ ትመጣለች። አይዞ አትፍራ፣ ምንም እዚህ የሚያስፈራ ነገር ምንም። ያረግጠ የመጣቸው ቀይ አፈሮች አላየም ስትመጣ እነሱ ሙሉ ለሙሉ ደም ናቸው። የምንደም ብዙ መቃብር አለ። በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዴምሲ ሪል እስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርም ወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብራሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8 ፐርሰንት ቅድመ ክፍያ 60 የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78000 ብር እየሸጥን የነበረውን ከአምስት ቀናት በኋላ ወደ 97000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት አምስት ቀናት የቅናሹ ተጠቃሚ ይሁን። ለበለጠ መረጃ በ0949935130 ይደውሉልን። የሰው ጅብናት ያሏት ልጅ እዚህ ነች። እየፈለኩ ነው እየፈለኳት ነው። ወይዘሮ ሰናይት ትልቅ ሰው አይደሉ? እንዴት እንደዚህ ያደርጋሉ? ጋር ነው ልጅ ስለዛኛው ጋር ነው ልጅ ስለዛኛው ጋር ልጅ ቀስ ይበሉ። ቁሙ ቁሙ። ይረጋጉ። ጥለውን አይዱ። ቁሙ። አንድ ጥያቄ ለጠይቆት፣ ልጅቷ ያለችው መቃብር ቦታው ነው ወይስ እንደዚህ አይነት ስፍራ ላይ ነው? ታዲያ መቃብር ቦታ የሚሉ ምንድን ነው ይሄ? መቃብር የለም ምንድን ነው? ወዴት ነው? ዛሬ ከእኛ ቁጥጥር ስር እኮ ወዴትም አያመልጡም። ቀስ ይበሉ ጄን ኑ እሺ፣ የሆነ የይዞታ አለው። ኑ ትዝታው ና ና ና ና! ውጣ ውጣ! ኑእ ምን አይነት ቦታ ነው ራሱ! ከፍታ ዝቅታ፣ የቅድሙም ቦታ እኮ የሚመስል ቦታ እኮ የደረስ ነው ያቻት ቆይ ቆይ ቆይ፣ እኛ እንቁም። እያደረገች ነው። እኔ እንጃ። አንተ እንዴ በአራት እግሯ ነች። ደብቆ ወደ እኛ እየመጣች ምን ውስጥ እንደተተተሽን እያየሽ ነው። ቆይ ሻውን ምንድን ነው የምናደርጋት ነው ምንድነው? አጽሙ እዚህ ጋር ምንድን ነው ነካው። እጅ ኦኬ። ና ና፣ ተጠንቀቅ። ወደዚህ ሁን፣ እያየችክ ነው። ወደዚህ ሁን። እንዴ ምንድን ነው የምታፈጠው ነው የእስላም መቃብር ነው እንዴ? ያሉን ወይዘሮ ሰናይት የመስጂድ ድምፅ እኮ ነው የያዛን ድምፅ። ወደ ተመልካቾቻችን እንግዲህ ያለፉትን 45 እና 50 ደቂቃዎች ማለት ነው ማለት እንጃ እዚህ ስፍራ ከመጣ በኋላ በጣም ያየሁትን ነገር በጣም ነው የደነገኩት። ግልጹን ስነግራችሁ እኔ ልቤ እየመታሽ ነው፣ ማለት የሆነ ኮሽሚ ልቤ ነገር እንዳለ እያቃጨለብኝ ለብኝ የሆነ ነገር የሆነ ማለት ለገታ እንኳን ጫካ ውስጥ የሆነ ሰው ለማስጣል እንኳን ስንመጣ እንደዚህ እንደዚህ አይነት ፍርሃት ተሰምቶኛ ያቀም ያለፉትን 45 ደቂቃዎችና 50 ደቂቃዎች እስማ አሁን ሁሉ መንፈስ ቅዱስ አዶ እንደ ሰው በአራት እግሯ እንደ ጅብ በአራት እግሯ ስትሄድ ነበርና ወደ ታች ሄዳለች። ወይዘሮ ሰናይት ፈርተው እዛ ጋ ቆመዋል። አውቃ እያስመሰለች ነው ምንም ፈርተው አይደለም። ቆይ አንዴ መተንፈስ እየከበደኝ ነው

የሆነ ነገር መጥቶ ከጀርባ ሲመታ፣ ደህና ነኝ። ምንድን ነው? ማን ምን ነበር የመጣው? ሳላስቡን አልተም ነው

ምንም ውሃ የለማ ይዘን አልመጣንም። ይፈጠራል ብዬሽ። መቻሰብ ወዴ ነች እሷ? እሷን ቼክ አድርግልኝ፣ እንዳታመልጠን። ዛሬ እንዳታመልጠን፣ ቼክ አድርግልኝ እሷን። አንድ ሀሳብ መጣልኝ፣ ድንጋይ እንወርውርባት። በቃ ወደኛ ትመጣለች። እንጋፈጥ፣ ምን እንዳንሆን። ድንጋይ ፈልግ፣ ድንጋይ ፈልግ። ይሄን ዱላ ያዘው። ደግሞ በኋላ አንዱ መጥቶ ከኋላ እንዳይመታ ወይ ጣለ ወይ ደብቀው። እኔ ድንጋይ አግኝቻለሁ። ለወርውር እንካ፣ ወርውርባት። እንካ ይህን ድንጋይ ወርውር እንካ ይህንንም እንካ። መጣች መጣች። ተደበቅ ተደበቅ። ዞረች። አይ አሁን እንኳን እንደሰው ነው እየተላመደች ሰላም እንዴት ነሽ? ማለት ትደበቂ ነው አትደበቂ፣ ምንም አናረግሽም ማለት አታስቢ። እንዴ እያወራች እኮ ነው። ይኸውልሽ፣ ይቅርታ እህት እህት ነው። ይኸውልሽ፣ ተረጋጊ። እኛ ልንረዳሽ ነው የመጣነው። ይኸውልሽ፣ እባክሽን ተረጋጊ፣ እባክሽን

ዝ ውድ ተመልካቾቻችን እንግዲህ ከአሰቃቂ ክስተቶችና ከአሰቃቂ ደቂቃዎች በኋላ ይች የምትመለከታት ሴት አሁን ተረጋግታለች። እኛ እንደማንጎዳትም አውቃለች እንግዲህ፣ እኛ ምንጎዳት መስሏል ነበር። አሁን እንግዲህ ብዙ ነገሮች እልትነግረን ፈቃደኛ ሆናለች። በስንት ጉድኩታ። እሺ፣ ከስምሽ ከስምሽ ስምሽን አስታውቂ። ስሜ ዓለም ጻይ ባላል። ምንድነው ምንድነው ምታረጊው እዚህ ጫካ ውስጥ መኖርሽ እዚህ እንዳልሆነ እናውቀዋለን? ምን ልሰሪ ነው መጀመር እኔም አላውቅም ምን ልሰራ እንደምመጣ ብቻ ያለኝ የሆነ ሰዓት ሰዓት ላይ ያለኝ እዚህ የምገኝበት ሰዓት እና እዚህ ካልተገኘው ደግሞ እኔ ያስጨንቀኛል። ምን እንደሚያስጨንቀኝም አላውቅም፣ ውስጤ ምንም ሰላም አይሰማውም። እና እኔም ያ ነገር ሲፈጠር እኔም ራሴ አላውቅም እንዴት ሊሆን እንደሚችል ወደ ራሴ ስመለስ ነው ያንን ነገር ካረኩት በኋላ የሚጸጽተኝ ና እንዳልኩ ሁሌ ግን እዚህ እመጣለሁ ይህን ነገር እንደ ግዴታም ነው ማየው። ስለ አስተዳደግሽ ብትነግሪን፣ ግልጽ ብታረግልን ነገሮች፣ ማነሽ ነሽ፣ ምንድን ነሽ? አለም ፀሐይ እንደሆንሽ ነው የምናውቀው፣ ስምሽን ነው የነገርሽን። እሺ፣ ወደዚህ ቦታ ለምን እንደምመጪም አላውቅም ነው ያልሽ። እሺ፣ ቢያንስ ስለ አስተዳደግሽ ማነሽ፣ ምንድን ነሽ፣ ስለ አንዳንድ ነገሮች ብትነግሪን፣ ስለ አንቺ ቢያንስ ብናቅ። እንዳልኩሽ ነው ፊትሽን ሸፍነ ነው ነው እንትን ፊሽን እንሸፍነዋለን። ጠለቅ ያለ ነገር አንተም ስለዚህ ጉዳይ ባታውቀው ይሻላል፣ ብታውቀውም መዘዙ አንተ ላይ ነው የሚመጣው። ስለዚህ እንዳልኩ ነው ይሄ ከአያቴ የወረስኩት ውርስ ነው። አያቴ ሁሌ ማታ ማታ እዚህ ትመጣለች፣ ይሄ የምታየው ቦታ ላይ ና ከእሷ የወረስኩት ነው። አሁን በህይወት የለችም ሞታለች። ና እሷ ከሞተች በኋላ ግን ያ ነገር ሙሉ ለሙሉ እኔን ተቆጣጥሮኛል እና እሷ የምታደርገውን ነገር እያንዳንዱን ነገር አረጋለሁኝ። እዚህ እየመጣውኝ ያ እሷ የምታረገው ነገር ሙሉ ለሙሉ እኔን ታቆጣጥሮኛል። እና ያስጨንቀኛል፣ ማታ ማታ ይረብሸኛል። እና ሁሌ እዚህ ያን ነገር ካረኩ በኋላ ነው ወደ ራሴ ስመለስ እንደ ኖርማል ሰው ቀጥ ብዬ የሚሄደው። ምንድን ነው የምታረጊው? አያትሽ ማታ ማታ ትመጣለች። ምንድን ነው የምታረጉ? አይተዋል። ቅድም እንዳየው ነው ምንም የተለየ ነገር የለውም። ሰው ምንጎዳበት ሲትዌሽን ላይ አይደለም። እዚህ ጫካ ውስጥ ደግሞ ማንንም ይመጣ የለም? ማንንም እየረበሽን አይደለም። እየሰማሁ ነው። አሁን ቴንሽንም እኮ ነው። እኔ አላቅም። ይቅርታ፣ ያንቺ መሰሎች ሊኖሩ ይችላሉ። እዚህ የሆነ ድምጽ እየሰማው ነው። በዛ ላይ መስጅድ እዚህ ጋር አለ፣ መቃብርም አለ ተብሏል። ምንድን ነው? ምን ጉድ ነው? ዋናው እዚያ እንዴ ታሪያ? ዋናው ቦታ እኮ ይሄ ነው። የመቃብር ቦታ እኮ ነው። ያ ኃይላችንን የምናገኘው እዚህ የመቃብር ቦታ ላይ ነው። ሁሉ ነገራችንን አቅማችንን የምንሰበስበው አያትሽ ምንድን ነው የሚያረጉት? አያቴ ማታ ማታ እየመጣች ጅብ ትጋለባለች። እና እሱን ነው ሁሌ የምታረገው። እኔ ደግሞ ያንን የማድረግ አሁን አቅሙ ስለሌለኝ ራሴን ወደ ጅብነት እያስመሰልኩኝ እኔ ራሴን በራሴ ጋለባለሁኝ ማለት ነው። እንደዚህ ነው ማረገው ሁሌ እዚህ እየመጣሁኝ፣ ሌላ የተለየ ነገር ምንም የለውም። እና ሁሉም ያረገው ነው ይሄ ደግሞ በዘራችንም እንዳልኩ እየተላለፈ እየወረስ ነው ነው የመጣ ነው። ይሄንን ነገር ከአያቴ እንደዚህ ልጅ በልጅ እያለ እየተወረሰ የሚመጣ ነው። ልክ እንደ ባህልም ነው፣ በሌላው ሀገር ላይ እንደ አምልኮም ነው የሚወሰደው። እና ይሄ ያለበት ደግሞ ትልቅ ባለጸጋ ተብሎ ነው የሚጠራው። እና እንደ ትልቅ ነገር ስለሆነ የሚቆጠረው እኔም ደግሞ ያንን ነገር ስለምፈልገውም እንደ አያቴም ባላደርገውም በቻልኩት አቅም እያደረግኩኝ ያንን ነገር ለመሞከር እሞክራለሁ። አይዞ አትፍራ፣ ምንም እዚህ የሚያስፈራ ነገር ምንም የሚያስፈራ ነገር የለውም። ይህ ሁሉ የሚመጣበት ሰው እኮ ነው፣ ምንም የሚያስፈራ ነገር የለውም። ይሄንም እንደምታየኝ እዚህ ጉድ ብዬ እያዋራው ነው ምንድን ነው? ምንም የሚያስፈራ ነገር እኮ የለውም። ሁሉም የሚመጣው ሁሉም እንደምታየው ሰው ይመጣል፣ ይሄዳል። ደግሞ የመቃብር ስፍራ ነው። ሁላችንም እኮ ሟሽነን አይደል? አንተ ሟሽነ እዚህ ነው የምትመጣው ነገር ስለዚህ መገናኘታችን አይቀርም። ከሞትክ በኋላ ደግሞ ምንም ያስፈራ ነገር ያለ አይመስለኝም። በጣም ሰላማዊ ቦታ ነው እንደምታየው። ተም ሁሌ መምጣት ትችላለ፣ ከፈለክ ተም ከፈለክ እንደኔ መሆን ትችላለ፣ መቀላቀልም ትችላለ። ይህን ነገር ከተመቸ ለምን እንደውም አትመጣም? ነገር እንታስባለ። እንደዚህ አትኝ። ምንም ያስፈራ ነገር የለውም። እንደ ነገርኩ ነው። ምንም ያስፈራ ነገር የለውም። እዚህ ጫካ ውስጥ ስልጣን ያለኝ እኔ ነኝ። ከፈለክ መውጣት፣ ካልፈለክ እዚሁ መቅረትም ትችላለህ። አንዳንድ ረግጤ የመጣቸው ቀይ አፈሮች አላየህም ስትመጣ? እነሱ ሙሉ ለሙሉ ደም ናቸው። የምንደም ብዙ መቃብር አለ እንደምታየው። የሞቱ ሰዎች አሉ። እነሱ የኛ ጓደኞች ናቸው። ትተዋወቃቸዋለህ። ትፈልጋለህ? ከኛ ጋር ለምን አትቀላቀል? እንደውም መልካም ሀሳብ ነው የሚሆን። እያንዳንዱ ነገር እኔ ነው የምቆጣጠረው። እዚህ ጫካ ውስጥ ስልጣን ያለኝ እኔ። በእኔ መንገድ ምንም አልሆንም። ምንም ምን ሆነ? ነው ይወጣጣት እኮ ነው። ለምንድን እንቅፋት ነው ነው ምትሆኑ? ይህ ሁሉ እረፍ፣ በቃ። ጣልቃ ትግባ። ምን ዝም ብላ ነው? አውቃ ነው። ፓወር የላትም። ዝም ብላ ነው። አስማት ምናምን ነገር ምትሉ ጣልቃ እንዳትገባ። አንዴ እናትን ያዝል። እናትህ እራሱ ሌላ ቦታ እንዳትሄዱ። እኔ እሳቸውንም አላም ናቸው። ያዝልኝ፣ ወይዘሮ ሰናይትን እኔ እናዛታለሁ፣ አናፍጣታለሁ። ይቅርታ! ይቅርታ! ምንድነው? ይቅርታ፣ ጓደኛ ስሜታዊ ስለሆነ ነው። ይቅርታ። በገዛ መሬቴ ላይ መታችሁ የምታስፈራሩ ማን እንደሆንኩ ያወቃል መሰለኝ። ጓደኛም እያወቀኝ አይደለም። አይገርም።